እግሩዬ እንግዲህ ዛሬ ባሏን ይዛው መታለች። መሻላ ተባረካላ ለተባረከላ ብያለሁ ውዴታ እስከ ጀነት ያደርግላችሁ። እስከዛው አብራችሁ ዝለቆ ብያለሁኝ። እንዴት አያቸዋቸው መሻላ በሏቸው ማለት ነው ያለው። ያው እንግዲህ ካለፈ ህይወትሽ ብትማሪ ጥሩ ነበረ። ሚዲያ ያየው ነገር ጥሩ አልነበረም። ይዘሽው መጣት አልነበረብሽም ግን እንግዲህ ከሆነም ደግሞ እንኳን ደስ ያለሽ ብለናል። ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወደና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይም ያለው፣ አልሀምዱሊላሂ ረቢልአለሚን። እናንተም በያላችሁበት የአለም ዳርቻ ሰላማችሁ ብዙ ትርፍ ይበለኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያረጋችሁ አበረታቱ። የቅንነት መልካምነት ለራስ ነው፣ አይከፈልበትም። አንዳንድ ሰዎች ቪዲዮውን እያያችሁ ላይክ አታረጉልኝም። ላይክ ማድረግ ምን ችግር አለ? አይከፈልበትም። እስኪ ላይክ አድረጉ ማለት ነው እንግዲህ ዛሬ ኢክራም ቪዲዮ ለቃ ቃንዲ ቪዲዮ በጣም ተገርሜ በሱ አስተያየት የራሴን አስተያየት ለመስጠት ነው የመጣሁት። እንግዲህ ኢክራም ኢክራም እንግዲህ ሁላችንም ሚዲያ ላይ እናቃታል። ካሁን በፊት እንግዲህ አግብታ ዱባይ ድል ባለ ሰርግ አግብታ፣ እንግዲህ የተሰብራ የቀረች ልጅናት በጣም ታሳዝን ነበር ሀቂቀተል ዱባይ ላይ እንግዲህ አለ የተባለ እንግዲህ በቃ ተደግሶ የማይታወቅ ሰርግ ነበረ ተደግሶ ያገባቸው፣ ግን ሳምንት ሳይሆነው በቃ እንዳልሆነ ሲሆን በጣም ያሳዝን ነበረ። ሆኖም ቆርቶም እንግዲህ ያው ህይወት ይቀጥላል ነው እና ህይወት ይቀጥላል እና ያው እንግዲህ ዛሬ ደግሞ ባሏን ይዛው ሚዲያ መጣለኝ። እንደኔ አስተያየት ከአሁን በፊት ያሳለፍሽው ህይወትሽ ለሚዲያ እንጂ ምንም የጠቀመሽ ነገር የለም፣ የጎዳሽ እንጂ የጠቀመሽ ነገር የለም። ምክንያቱም የሆነኛው ባልሽ ሚዲያ ላይ ይዘሽ በመምጣት ነው ብዙ ነገር የተፈጠረብሽ። እንደዚህ ስብርብር ብለሽ እስከምቀሪ ድረስ የሆነብሽ ሚዲያ ይዘሽ በመጣት ነው እና የራስሽን የግልሽን ህይወት በራስሽ በውስጥሽ ደብቀሽ መያዝ እንጂ አሁንም ሁለተኛ ትምህርት ያን ያለፈው ነገር ትምህርት ሳይሆንሽ እንደገና ሁለተኛ ሁን ሚዲያ ይዘ መውጣቱ ተገቢ አይደለም ብዬ ነው የራሴን ሀሳብና አስተያየት የምሰጠው። ምክንያቱም ካለፈ ነገሩ ብዙ ነገር እንማራል ማለት ነው አደለም? አንቺ የራስሽ ያሳለፍሽ፣ ለኛ ራሱ ለእኛ ለማንኛውም ሰው ትምህርት ነው የሚሆነው። የግላችንን የራሳችንን ህይወታችንን ቤተሰቦቻችንን እኛ ሚዲያ ላይ አንድ ጊዜ ወጥተናል፣ አይደለ እንዴ መናገር ምን ማለት እንችላል። ግን ቤተሰቦቻችንን፣ ትዳራችንን፣ ልጆቻችንን ሚዲያ ላይ መውጣት የለብን። ምክንያቱም ብዙ ጦስ ይዞ ይመጣል፣ እና ስድብ አለ፣ ትችት አለ፣ ምናለ ብዙ ነገር አለ። ሚዲያ ላይ ስትወጡ፣ ግን እናንተ አንድ የወጣችው ሰዎች ሲሳ ግን ወጥታችኋል። ሌላ ቤተሰቦቻችሁን ለምን ታወጣላችሁ ማለት ነው። መውጣት የለባቸውም እና አንቺም አሁን ያለፈው ህይወትሽ ብዙ ነገር ያስተምርሽ ነበረ። ሁለተኛ አሁን ደግሞ ባልሽን ይዘሽ ሚዲያ ላይ መሻላ ተባረከላለህ። ይጨምርላችሁ፣ ውዴታ እስከ ጀነት ያደርግላችሁ። በህይወትሽ የምትደሰች አብራችሁ እስከዛኛው የምዘልቁ አላ ያደርጋችሁ። በጣም ነው ደስ ያለኝ። ሀቂቀተል ሴት ልጅ ስታለቅ ስትሰበር በጣም ይከፋል። ግን አሁን ደግሞ ስቀሽ ስናይሽ በጣም ሁሉም ተደስቷል። ሁሉም ደስ ብሎታል ማለት ነው ሁሉም ሴት መቸም ሴት ሆነን ሴት ሲከፋ ስናይ ምን ያህል ቅስማችን እንደሚሰበር እናውቀዋል። እና አሁን ስቀሽ ስላየንሽ ሁላችንም ደስ ብሎናል። ላኪን ግን ይህን ህይወትሽን ሚዲያ ላይ ማውጣት አልነበረብሽም። ካለፈ ህይወትሽ ተምረሽ ብዙ ነገር ብዙ ብዙ ብዙ ነገሮች አንቺ አይደለሽም እኛ ራሱ ከአንቺ ብዙ ነገር ተምረን ነበረ። እንግዲህ ካመጣሹ ደግሞ ምንም ማድረግ አይቻል። ይሄ የራስሽ ፍላጎትሽ ነው። ያው እንደ ራሴ እንደ አንድ ዩቱበር ሀሳቤን ለመስጠት እንጂ ማውጣት አለማውጣት የራስሽ መብትሽ እስከሆነ ማንም ሊጋፋሽ አይችልም። አውጭ አታውጭ የሚልሽ የለም። ግን እንደ ራሴ እንደ ራሴ ማውጣት አልነበረብሽ ብዬ ነው የምለው። መሻላ እንግዲህ ፍቅሩን ያብዛላችሁ። የምትወልጅ የምትከብጅ፣ የተሰበረውን ጎንሽን የሚጠግን መልካም ባል፣ የልጆች አባት አባትም እናትም ባልም ሁሉ ነገር የሚሆን ባል አላህ ያድርግልሽ ነው ምለው። በጣም ደስ ብሎኛል። ምክንያቱም ሴት ልጅ ሴት ልጅ በቃ ስትስቅ በህይወቷ ስትደሰት እንጂ ስብር ብላ ስትቀር ምን ያህል እንደሚያሳዝን ሁላችንም መገመት አያቅተንም። እና መሻላ ብሏቸው እናንተም ሁላችሁም መልካም ምኞታችሁን ተመኙላቸው እንዲህ ነው እንዲህ ነው ትችት እንደ በፊቱ ያለፈው ነገር እንደዛ ሳይሆን መሻላ በሏቸው፣ ፍቅራቸውን አላህ እንዲጨምርላቸው፣ በህይወታቸው ደስተኛ እንደሆኑ መልካም ምኞታችሁን እየተመኛችሁ መሻላ ተባረካላ በሏቸው ነው የምለው። ያው እንግዲህ እንሻላ ደግሞ ወልደሽ የምናይሽ አላህ ያድርገን ሁልጊዜም ቢሆን ስቀሽ ተደስተሽ ውስጥ የምትኖሪ አላህ ያድርግሽ፣ ከህይወት አጋርሽ ጋር ኢክሩዬ፣ እኔ በጣም ደስ ብሎኛ ያላንቺ። ምክንያቱም ከአሁን በፊት ያሳለፍሹ ነገር ብዙ ነገር ስለሆነ ያንን ደግሞ የሚጠግን ባል ስለሰጠሽ በጣም ነው ደስ የሚለኝ እህቴ። መብሩክ ብያለሁ። በተረፈ ሰላም ሆኑልኝ። ባይ ባይ